የአላህ ፍራቻን በማጎናጸፍ በማስተካከል ትልቁ ሚና የሚጫወት ልንወር ነው። ይሄ ፉርሰቱል ዑምር ይሄ ህይወት አጋጣሚ ይሄ ህይወት እድል ይሄ በህይወታችን ላይ የማንነታችን መቀየሪያ ትልቅ መድረክ ነውና የረመዳን በውስጡ ከያዛቸው ትልልቅ የረመዳንን ክብር ወይም የረመዳንን ደረጃ ካላቁትና ደረጃውና ክብሩን ከፍ ካደረጉት ነገሮች ውስጥ አንዱ ለይለቱል ቀድር ነው። ለይለቱል ቀድር የመወሰኛዋ ሌሊት በመባል ይታወቃል። አላህ በቁርአን ላይ እንግዲህ ትልቁ ካነሳቸው ጉዳዮች ውስጥ ከረመዳን ጋር ተያይዞ አንዱ ይሄ ነው። ለይለቱል ቀድር ኸይሩን ሚን አልፍ ሻህር እያለ ይገልጸዋል ሱረቱል ቀድር ላይ በዚህ የሌይለተል ቀድር ጉዳይ በተመለከተ የተለያዩ ሳቢዎች የተለያዩ አመለካከቶች ይነሳሉ። አላህ አንድ ነገር ሊያስተምረን ይፈልጋል። ሰዎች በዚህ ቀናቶች ውስጥ ባልታወቁ ቀናቶች ነቢዩ ሰለም ጥልሃ ፊልዊትር ያሉት በጎደሎ ቀናቶች ጠብቋቸው ብለዋል። ከረመን 23፣ 25፣ 27፣ 29 በእነዚህ ቀናቶች ውስጥ ጠብቁት ብለዋል። እስቲ ስነ ተደርጎ የተመረጠ ዕለት የለም። አብዛኞቹ ዑለማዎች ወደ 27ኛው ሌሊት ቢያደሩ፣ ለዛም ግን ቀጥ የሆነ ቁርጥ ያለ ደሊል ማስረጃና ማረጋገጫ አይኖርም። ለይለተል ቀድር የሚባለው ስያሜውን እንዲሁም ደግሞ ክብሩን ከምን ጋር ያገኘው ነው ብለን ስናስብ ለይለተል ቀድር ክብሩን ከሰጡት ወይም ደግሞ ለይለተል ቀድር ቀን ልቅናውን ከፍ ካደረጉለት አንዱ ቁርአን የወረደበት ሌሊት መሆኑ ነው። የዓመቱ ፋይላችን የሚወሰንበት ጉዳዮቻችን አላህ ዘንድ አርድ ተደርገው ውሳኔ የሚሰጥበት ቀን ነው እና በዚህ ሌሊት ራሳችንን የበለጠ አላህ አቅርበን ወደ አላህ ተማጽነን መምጣት አለበት። ይህ ምክንያቱ ሁልጊዜ እንደሚታወቀው በታሪክ እንደሚነገረው ያለፉት ህዝቦች ከኛ ከሚመሳሰሉ ህዝቦች በፊት የነበሩት ህዝቦች እድሜያቸው ቤታቸው ረጃጅምና በጣም ብዙ አመታትን በሺዎች የሚቆጠሩ አመታትን በመቶዎች የሚቆጠሩ አመታት ይኖሩ ነበር። የነቢ ስ ሰለም መት ደግሞ እድሜያችን አጭር ነው። አዕማሩ መት በይነ ስቲን ሰብን ማ በይነ ስቲን ሰብን እንዳሉት ረሱል የኔ መት እድሜ ከስልሳ እስከ ሰባ ዓመት ነው። ያንን ተጃዋዝ የሚያርጉት ያንን የሚያልፉት ጥቂቶች ናቸው። ስለዚህ የነቢዩ መት ከሌሎች መቶች ጋር በስራ ሊወዳደር የሚችልበት እድል ጠባብ ነው ማለት ነው። በእድሜም በጊዜም ስለሚበለጥ አላህ ሱብሓነሁ ወተዓላ የዚህን ማ በረከት ሊያደርግለት ፈልጎ ተጠቃሚነቱን ሊያሳድግለት ፈልጎ በዚህ ምን አደረገ በአንዲት ሌሊት የአንድ ሺህ ወራቶችን ግምት የያዘች ለሊት አደረገ። 83 ወር፣ 83 ዓመት ከምናምን ወራት ወይም ከአራት ወራት የሚጠጉ ወራቶችን በአንድ ቀን የሚሰራ ምልኮተ ስርዓት ኢባዳ አጅር ያለበት ነው። ከዛ ያበለጠ ግን አላህ ሊያስተምረን የሚፈልገው ነገር አለ። በሌለት ልቀድር ጊዜ ሌለት ልቀድር አንድ ሰው ኸይርን መጠበቅ ህይወቱን ሊለውጡለት የሚችሉበት ጉዳይ ኸይራቶችን ሁልጊዜ ተሳውቅ እንድናደረግባቸው እንድንጠብቃቸውና እንድንዘጋጅላቸው እንድንችል። ለዚህ ነው መጅሁልም ያደረገው፣ አላ ሳይታወቅ እንዲቀር ያደረገው። ሰዎች ሌለት ልቀድር መቼ እንደሆነ ቢያውቁ ኖሮ ሮዝ መዛንብ ላይ ጽሙ አመቱን ሁሉ አላህን ላይ ይገዙ ይችላሉ። አንድ ቀን ወደ አላህ ጋር ተቃርበው እድሜያቸውን ከአላህ ውጭ ነው ሊኖር የሚችሉበት እድል ይኖራል። ያ እንዳይሆን አላህ ሱብሓነሁ ወተዓላ ምን አደረገ?

አውፍ ባዮችን ትወዳለህ፣ እኔንም ይቅር በለኝ አውፍ በለይ ብለሽ በያሏት። ይህን ልዩ የቻሉበት ምክንያት ምንድን ነው? አፉቡ ነው የአላህ ሱብሓነ ወተዓላ ከልዩ ስሞቹ ትልቅ ቦታ ካላቸው ስሞቹ አንዱ ኢስሙላህ አል አፉቡ ነው። አፍ ባይ ይቅር ባይነቱ ነው። አውፍታ ከመግፊራ ወይም ከምህረት የተለየ ዋጋ ያለው ወይም ደግሞ ቦታ ያለው ነው። መግፊራ አንድ ሰው ጥፋት አጥፍቷል፣ ላጠፈው ወንጀል ይቅርታ ጠይቋል፣ ምህረት ያገኛል። አውፍታ ግን ወንጀል ተፈጽሞ ስህተት ተሰርቶ ትልልቅ ከባድ ጉዳዮች ተከስተው አላህ በአውፍታ እንጂ የማይመራቸው ጉዳዮች አሉ ምንም ሊያጸዳቸው አይችል ተውበት የማያክማቸው ለዚህ ነው በቁርአን ውስጥ አውፍታ ያወረደበትን ቦታ ብንመለከት በጣም ትልልቅና ከባድ በሚባሉ ጉዳዮች ላይ ነው ሙስሊሞች የሁር ጦርነት ጊዜ የነቢያቸውን ትእዛዝ በመጣስ ለተፈጠረው ክፍተት አላህ ያንን ጥፋት በማጥፋታቸው የነሱ ነው እንጂ ሊያብስ የሚችል የአላህ አውፍታ እንጂ ሌላ አልነበረም ሰይድና ሙሳ ዓለይሂ ሰላም አላህ ጋር ሊገናኙ በሄዱበት ጊዜ በኒ እስራኤሎች የነቢዩላህ ሙሳን ትእዛዝ ጥሰው ጣኦት ሲያመልኩ ወይም ደግሞ ጥጃን ሲያመልኩ

ይቅርታ ያላህ ይቅርታው ማሪ ከሆነ ወንጀል ሰርቷል፣ ቶበት አድርጓል፣ ተምሯል፣ ያልቃል እዛ ላይ። አውፍታ ሲሆን ግን ምንድን ነው የነበረውን ያጠፋል ሙሉ ለሙሉ ያጠፋል፣ እንዳልነበር ይቆጥራል፣ እንደ አዲስ ይቀበላል፣ ይወዳል።

ከወጣሁም በኋላ የመጀመሪያ ስራ ያደረኩት ያሰቃዩኝ የገረፉኝ ሰዎች አሉ፣ አላግባብ ያሰሩኝ አሉ፣ 23 ዓመት የፈረዱብኝ ሰዎች አሉ። ሁሉንም ሰዎች ይቅርታ ነው ያልኩት። እኔም የወከልኩትንም ማህበረሰብ የኢትዮጵያ ውስጥ ይሞክዬ እኔ ወከልኩት ከፊት እንድቆም መርጦ የመረጠኝ ሰው ያሰሩንም የገረፉንም ለአላህ ስንል ይቅርብናል ነው ያለው። ምክንያቱም አዲስ ምዕራፍ መፈጠር ካልቻለ በሽተኛ ሁኜ የምቀረው እኔ ነኝ። ትናንት ያን የገረፈኝን ሰው እያሰብኩ፣ ትናንት ያን ያሰቃየኝን ሰው እያሰብኩ እኔ ለምን እታመማለሁ? ሰላም በሰላም መተኛት እየቻልኩ ለምን ጠላት አድርጌ አእምሮ ውስጥ አለ ጠላት አድርጌ እያሰብኩ እኖራለሁ? ያን ነው ሁልጊዜ፣ ያንን ስሜት ስትኖረው ለአንተ ሰላም ይሰጣል። ከባድ እኮ ነው ያንን መስመር መሻገር፣ ያንን ነገር ማለፍ። እንዴ ሰዎች እኮ ርቀው ይሄዱና፣ እኔ በምን ተከስሸ ነበር፣ እስር ቤት ውስጥ እያለሁ ሌላ ክስ መጥቶብኝ ነበር። ክስ የምንድን ነው? እንትን ነው የአንድን ሰው አውራጣት በመግጨት የሚል ክስ ነው። አውራጣት ገጨት ነው። ሰዎች የሚያረጉት ነገር ሲያ ምክንያት ሲጠፋ ማለት እስከዛ ድረስ ይሄዳሉ፣ እና መሳቂያ መሳለቂያ ነበር የሆነው። ግን ከዛ ወጥተህ አንተነህ ሁልጊዜ እነዚህ ሰዎች ይሄ መስመር የተከተሉት መስመር ትክክል አይደለም። ያን መስመር ትክክል እንዳልሆነ ካመንክ አንድ ሁልጊዜም ብርሃኑን እና ተስፋውን እያለምኩ ነው የኖርኩት። ወጥቼ ደግሞ የዛን ተቃራኒ መኖርና ማሳየት ነው ያለብህ ነው ማለት ነው። ዛሬ እየኖርኩ ያለሁት ይዛል እኔ ሁለተኛ እድሜ እንዳለው ሰው ነው ራሴን የምቆጥረው። ከሞት ነው የወጣሁት። ለመግደል ከታሰብኩበት ቦታ ነው በጤነኛ ሁኝ የወጣሁት። ምናልባት እኔ ያሰዱኝ ሰዎች ዛሬ እስር ቤት ናቸው ባይሆን ነው የምመርጥ፣ ምክንያቱም ስለማይበጅና ስለማይጠቅም። የተሻለ ነገርን ባሰብኩ ቁጥር ነው ውጤት የምታመጣው። እስር ቤት የሚያሉ ሰዎች ነገን ማሰብ አለባቸው፣ ምክንያቱም አላህ ይቀይራል። ቀንን ቀንን የሚቀይር ጌታ ነው የማይሆኑ ነገሮች ይሆናሉ። የማይጠበቁ ነገሮች ይፈጠራሉ። ያን በማሰብ ነው ነገህን፣ የተሻለ ለማድረግ በማሰብ ሁልጊዜ ራስህን ጠብቀህ ነገህን የተሻለ አድርገህ መኖር ትችላለህ ብዬ ማ ነቢዩ ሙሐመድ ያ ሙሐመድ ፋሚሊ ዋዝ አሳይለም ሲከር ኢን ኢትዮጵያ ኢትዮጵያን ማን ሂሳይ አላህ አክብር ኢዝ

ንግስና ስለሆነ ማለት ነው። ይህንን ያደረገ ሰው ይህንን አይነት ትልቅ ግዛት ሰጠዋለሁ ይላል። አንድ ሙጅሪም ሰው፣ አንድ በጣም መናጢ ሰው ሮጦ ሄዶ እናቱን ይገላል። ልቧን ይዞ እየሮጠ እየሮጠ ወደ ንጉሱ ይሄዳል ይላል። መንገድ ላይ ድንጋይ አደናቀፈውና ወደቀ።

የእናትን ረሕማ ለማሳየት አላህ እናገራት ይላል። እናት የራሷን ፍላጎት፣ የራሷን ጥማት፣ የራሷን ረሃብ ትታ ለልጅ ምንም ሙቃቢል ሳትፈልግ ምንም ሙቃቢል ሳትፈልግ እንዲህ ስላደረግሁት እንዲህ አድርግልኛል አድጎ ወላ ይህን አያስብም። እናቶቹ እናቶችንን አስብ እቺን እናት አላህ አዘወጀል ትልቅ ሆነው ካገኛቸው ይላል አላህ ሱብሓነሁ ወተዓላ፣ ትልቅ ሆነው ስታገኛቸው ወላጆችን አንዳቸውን ወይም ሁለታቸውን በእድሜ ገፍተው ስታገኛቸው فلا تقل لهما اوف اوف እንኳ ትበላቸው اوف በጣም ትንሽ ቃል ነው። ከዚህ በታች ሌላ ቃል ቢኖር ኑሮ ይላሉ ዑለማዎች፣ አላህ ይጠቅሰው ነበር። የመጨረሻው አንድ ሰው በቃ ዲስኮምፎርትድ፣ መሆኑን እንዳልተመቸው የሚገልጽበት የሚል ቃል ነው። እችን ቃል እንኳ እንዳትል ይላል አላህ ሱብሐነሁ